ሰላም፣ እንዴት አላችሁ? የተከበራችሁ አድማጮቻችን እንዴት ሰነበታችሁ? የታተላችሁ ምጠቂኝ ተራሶ 3 ባህር ዳር ፌም 95.1 ነው። የአውሮፓ ሻምፒየንስ ሊግ የምድቡ አራተኛ ጨዋታዎች ትላንትና ተከናውነዋል። ማንቸስተር ሲቲ ቦሩሲያ ዶርትሙንድን አራት ለአንድ በሆነ ውጤት አሸንፏል። ሌላ ትኩረትን የሚስበው ጉዳይ ፉትቦል ክለብ ባርሴሎና ከሜዳ ውጪ ከክለብ ብሩጅ ጋር ባደረገው ጨዋታ ሶስት ለሶስት በሆናቻ ውጤት የተለያየበት ነው። ኢንተር ሚላን ከራይት አልማቲን ሁለት ለአንድ አሸንፏል። ቼልሲ ከሜዳ ውጪ ከቀራባግ ኤፍኬ ጋር ባደረገው ጨዋታ ሁለት ለሁለት በሆናቸው ውጤት ተለያይተዋል። እነኝን ሶስት ጨዋታዎች የቼልሲን ማንቸስተር ሲቲ እና ፉትቦል ክለብ ባርሴሎናን ጉዳይ የምንመለከት ይሆናል። ዮናስ አዘዘ ከኔ ጋር ቆይታ የሚያደርግ ይሆናል። ፉትቦል ክለብ ባርሴሎና ሶስት ለሶስት በሆናቸው ውጤት ተለያይተዋል። በመጨረሻም እድለኛ ነበረ። የተቆጠሩ የተቆጠሩበት ሁለት ጎሎች የመጀመሪያዎቹ ሁለት ጎሎች የኦፍሳይድ ትራፕ አጠባበቁ አዋጭ እንዳልሆነ ማሳያ ይመስለኛል። ካለፉት ጊዜያት የቀጠለ ችግር እያየን ነው። ከዛ ፊት ግን አድማጮቻችን አራት ሶስት ሶስት ማርክ የሆኑ ሚሊሻን ሰብስክራይብ በማድረግ የዚህ ቤተሰብ አባል እንድትሆኑ እጋብዛለን። ያው የክብር ስፖንሰሮቻችን አድማጮቻችን ናቸው ማርክ። ስለዚህ አድማጮቻችን ከኛ ጋር ሁኑ፣ ቤተሰብ ሁኑ፣ የእነዚህ ዝግጅቶቻችንን እንድትከታተሉ እንጋብዛለን። ቻምፒየንስ ሊግ ብዙ ነገር ነው ማርክ ትናንት ብዙ ማስታወሻዎች የሚያስይዙ ጨዋታዎች ነበሩ ከሁዱ የኤቲሃድ የሊቨርፑል ና የሲቲ ና የሊቨርፑል ጨዋታ በፊት ሁለት ቡድኖች ምን አይነት ሻርፕ አቋም ላይ እንዳሉ ስትመለከት የእሁዱን ጨዋታ በጣም በጉጉት እንድጠብቅ ያደርግሃል አንዳንድ ቡድኖች ደግሞ ካለፈው አመት ሪግሬስ ያደረጉ አሉ አሁን ስለ ባርሴሎና ያነሳ ነው ቼልሲን ጨምሮ ማየት ያለብን ይመስለኛል የባርሴሎና ጉዳይ ግን አሳሳቢ ይመስላል ማርክ ባለፈው አመት ለማየት የሚያዝናና ሳይታሰብ ሀንሲ ፍሊክ በጣም ድንቅ ሲዝን ያሳለፉበት አልጠበቁም ነበር በዛ ልክ ሻምፒየንስ ሊግ ኦልሞስት ፍጻሜ ለመድረስ ሰከንድ ነው የቀራቸው ላሊጋውን አሸንፏል ሱፐር ካፑን ማድሪድን በሁሉም ጨዋታዎች አሸንፏል ባለፈው አመት በጣም ኤክሳይትመንት ነበር የሚጫወተው ፉትቦል እጅግ ድንቅ ነው በርካታ ጎሎች ያስቆጥራል በዛ ላይ ደግሞ ኢንዲቪጁዋሊ በተለይ ፔድሪ ላሚን ያማል እና ራፊኒያ ያሳለፉ ሲዝን በጣም ድንቅ ነበረ ይሄ ቡድን ካለፈው አመት ይበልጥ ጨምሮ ይመጣል ብሎ ነው ብዙዎች የጠበቁት። በተለይ አንዳንድ ችግሮቹን ቀርፎ ይበልጥ ተጠናክሮ ይመጣል ነበር። ከነዚህ መካከል እንግዲህ አንደኛው ቡድኑ ከኳስ ጋር ብዙ ችግር ያለበት ቡድን አይደለም። ትልቁ ጥያቄ የሚነሳው መከላከሉ ነው። ባለፈው አመት ቻምፒየንስ ሊግን ዋንጫ እንዳያሸንፍ ያደረገው አንደኛው የመከላከል ድክመት ነው። አሰልጣኙ በጣም ጀብደኛ ናቸው። በጣም ከፍ ያለ ሃይ ላይን የሚጫወት ቡድን ነው። ኢቭን አንዳንድ ጊዜ ከጀርባ ያለውን ስፔስ በደንብ ኤክስፕሎይት የሚያደርጉ ፈጣን ተጫዋቾች ያላቸው ቡድኖች ሲገጥሙ ጭምር ትራንዚሽናቸው የሚያስፈሩ ቲሞችን በዚህ ሀይ ላይ ነው የሚጫወቱት። ኤል ክላሲኮ ላይ ዘንድሮ የተመለከት ነው ያንን ኤምባፔና ቪኒሸስን ከያዘ ቡድን ጋር ባለፈው አመት ከነዚሁ ጋር ጫወቷል። አክቹዋሊ ግን ባለፈው አመት የነበረው የመከላከል ሽግግር ነው ዘንድሮ አይ ዘንድሮ ይሻሻላል ተብሎ ሲጠበቅ ጭራሽ በጣም አስቸጋሪ ሁኔታ ውስጥ ያለ ይመስለኛል። ና ትናንትና ነው የተመለከትነው ነው ይንን ነው እንግዲህ አስበው ባርሴሎና ጎል ካስቆጠረ በኋላ ሴሌብሬት ለማድረግም እርግጠኛ መሆን አችልም። አሁን ጎል ታያስቆጥራል ወዳይቆጠርበታል ቢቆጠርበት ደግሞ ራባ ባ ቀላል የሚመስሉ በሀይላይን የመከላከል ችግር በጣም ፕሬሲንጋቸው እንዳለፉት ጊዜያት አይደለም። ማንቱማን ማን ሪካቨሪ ፔሳቸው፣ ኦፍሳይድ ትራፕ አጠባበቃቸውን ጥያቄ እያስነሳ ነው የሚገኘውና ትናንት ባርሴሎና በማጥቃቱ አንድ እርምጃ ወደፊት ተራምዷል ማርክ ከዛ በመከላከሉ ግን ሁለት እርምጃ ወደ ኋላ የሄደበት ጨዋታ ባላንስ ያልሆነ ቲም ነውና፣ ዘንድሮ ላሊጋም ላይ ካየኮ በሴቪያ ስንት ጎል የገባበት አራት በሴቪያ እንደገና በደርቢ ኤል ክላሲኮ የደረሰበትን ሽንፈት አስታውስና ባርሴሎና አሁንም ትላንት ያየ ነው ፊት ላይ ላሚኒያማል ለሰሞኑ ትቻዎች መልስ የሰጠ ድንቅ ፐርፎርማንስ ነው ያሳየው። ፔድሪ የለም ነገር ግን ፈርሚ ሎፔዝ ትናንት በጣም አስደናቂ ነበርና ቡድኑ ግን አሁንም ባርሴሎና ባለፈው አመት ስናነሳ ነበር ማርክና ጨዋታን ኮንትሮል ማድረግ የማይችል ከሆነ ዘንድሮ ባርሴሎና በጣም በጣም ሊቸገር እንደሚችል ትናንት በደንብ ተመልክቻለሁ። አሁን በዚህ በሻምፒየንስ ሊግ በአዲሱ ፎርማት ወደ አውቶማቲካሊ ወደ ቀጣዩ ዙር ለማለፍ ያለፈውን አመት ካየን አስራ ስድስት ነጥብ ያስፈልጋል። ወደ ቀጣዩ ዙር ፕሌኦፍ ለመግባት አስራ አንድ ነጥብ ይበቃል። አሁን ባርሴሎና ሰባት ነጥብ ነው ያለው። አሁን ጨዋታዎች የቀነሱ ነው የሚመጡት፣ እና ቀጣይ ከቼልሲ ጋር ነው የሚጫወተው ባርሴሎና። አሁን ባለው አካሄድ ቼልሲም የባርሴሎና ሀይላይን በደንብ በደንብ መድፈር የሚችሉ ፈጣን ተጫዋቾች ባለቤት ነው። የበለጠ እንደም የሚመቹ ናቸው፣ በጣም የሚመቹ ያሉ ተጫዋቾች፣ በጣም ፈጣን ወጣቶች አዎ። እና በጣም አሁን ችግሩ ከጨዋታው በኋላ ተቀ ነው በራንሲ ፍሊክ ኢንተርቪው ላይ ካየን ምንም አይነት ለውጥ አይኖርም ማለት አጫወት መንገዱ ይሄ በጣም አልትራ ሃይላይኑን እንዴት ነው ሪኮንሲደር ማድረግ የለበትም ወይ ባርሳውን ባለው እንዴታ፣ ምክንያቱም በተመሳሳይ ልክ አሁን የመጨረሻው ጨዋታ ተመሳሳይ ጎል ይገባሉ፣ ቀጣዩም ተመሳሳይ ና ምንም ርምት እያደረጉ አለም። ሃንሲ ፍሊክ ና በዚህ ነገር ጫና ውስጥ ናቸው፣ ግን እሳቸው የሚለወጥ ነገር የለም ለማሻሻል ግን ጥረት እናደረጋለን ነው የሚሉት። ና የአንዳንድ ተጫዋቾች ጉዳትና ዝውውርም አላግዛቸውም። አርካሁን ባለፈው አመት ኢኒጎ ማርቲኔስ በጣም በጣም ምርጥ ተከላካይ እንደነበር አይተናል። ወደ አልናስር ሄደ እና ዲፌንስ ላይ አምና ቤስት የነበሩ አሁን ዘንድሮ ይሞር ነገር ታለ ኩንዴ፣ በተለይ ዘንድሮ ኩንዴ በጣም ሊያቢሊቲ ኤል ክላሲኮ ላይ ካየው እንደውም አርሆ አርሆ ሲጀምር ባለፈው ማመት እኮ አቸርቢን ጀግና ያደረገው አርሆ ነው፣ እና አንበል ነው አርሆ እና ባርሴሎና ከዚህ ቀደም የነበረውን የመከላከል ጥንካሬ በዚህ ምክንያት በጣም ያጣ ይመስለኛል። ጉዳት በጣም ተደጋግሟል፣ እዚህ ቡድን ውስጥ የሃንሲ ፍሊክ የልምምድ ሬጂም የትሬኒንግ ሜተድ እነዚህ ለባርሴሎና ተጫዋቾች በጣም ፈታኝ የሆነ ያለ ይመስላል። ና ፍራንኪ ዲዮንግ ያለፈው አመት ባርሴሎና ጥብቁን ያሉ ከጨዋታው በኋላ ባለፈውም አመት ያኛ አውሮፓ ምርጡ ቡድን አይደለን የአውሮፓ ሻምፒዮን አልነበር ነው፣ ዘንድሮ ደግሞ እንደምታዩት ቡድኑ ገና ብዙ ብዙ ወደፊት የሚቀረው ልምድ ወጣቶች የበዙበት ቡድን አይነት ነው ሚል አይነት አስተያየት የሰጠውና አሁን በባርሴሎና ባለፈው አመት የነበረው ኤክሳይትመንት አሁን ኦልሞስት ማርኬት ጠፋ ይመስለኛል። አሁን በቀጣይ ከቼልሲ ጋር ነው ስን ጨዋታ ነው ከዚህ በኋላ የሚቀረው ራሱ ጫወቱ አዎ አውቶማቲካሊ ወደ ወደ ወደ ቀጣዩ ዙር ለማለፍ ራሱ በኋላ ላይ አጣብቂኝ ውስጥ የሚገባበት ውጤት ይመስላል። ግን ለክለብ ሩገ ግን ትላንት አድናቆት የሚያስፈልግ ይመስለኛል። አሰልጣኙ ወደፊት በጣም ትልቅ ተስፋ ያለው አሰልጣኝ ምናልባት ቶፕ ሌቭል ላይ የምንመለከተው አምናት ይችላል ክለብሩ ጋር በጣም በጣም ጥሩ ነበር። በምድብ ጨዋታ ላይ ሰርፕራይዞች ሁሉ ነበሩ። ያሸነፋቸው ትልቅ ቲሞች ነበሩ። ና ያ አሰልጣኝ በዚህ አመት ደግሞ ሌላ ሰርፕራይዝ ዞን የመጣው ና በጣም በጣም ጥሩ አሰልጣኝ ጥሩ ቡድን ነው። ግን በባርሴሎና ሌቭል፣ ግን በዚህ ደረጃ ጎሎቹ አስተናግዶ ነጥብ መጣሉ ግን በጣም ትላንት አስገራሚ ነው። እንደ ባርሴሎና አይነት በሀይ ላይን የሚጫወት ቡድን ወይ ከፊት ፕሬስ ማድረግ አለበት ወይም የመሃል ተከላካዮቹ ፈጣን መሆን አለባቸው። ካልሆነ ግብ ጠባቂው ስዊፐር ጎል ኪፐር ሊሆን ይገባል። ምናልባት በዚህ በኩል ሊያሟላ የሚችለው ከፊት ያሉት ተጫዋቾች ፕሬስ ማድረጋቸው ነው። ግን ያንን ወጥመድ ካመለጠ ተጋጣሚ ቡድን በሚገባ ጎል ማስቆጠር ይችላል። ከኒኳስል ዩናይትድ ጋር በተከናወነ ጨዋታ ነው የመጀመሪያውን ምልክት የተመለከት ነው። ኤላንጋ በሰርድማን ራኒንግ በሚመስል አይነት ሩጫ ሮጠ፣ ሴንተር ያደረገውን ኳስ አርቢ ባርነስ መጠቀም አልቻለም። ከዛ በኋላ ግን ሁለተኛ ጎል በዚ አይነት መልኩ አስቆጠረ። ኒውካስል ዩናይትድ። ጨዋታው በባርሴሎና ሁለት ለአንድ አሸናፊነት ስለተጠናቀቀ ምንም አልተባለም። ከዛ በተረፈ ፓሪስ ሴንት ዠርመን ጎንካሎ ራሞስ ያስቆጠራትን ጎል እናስታውሳለን። የማሸነፊያ ጎል በዚህ አይነት መልኩ የተገኘች ናትና፣ አሁን ባለው ሁኔታ እንግዲህ በዚህ አይነት መልኩ የሚቀጥል ከሆነ እንደ ብሉፕሪንት ሌሎች ቡድኖች የሚያዩት ይመስለኛል። ምንም ጥያቄ የለውም። ባርሴሎና የባርሴሎና ዲኤንኤ ኮንትሮል ነው እኛ የምናውቀው በታሪክም ባርሴሎና ይበልጥ ጨዋታን በኳስ የሚቆጣጠር ቡድን ነው። ይበልጥ በእርግጥ ኢንተርቴንመንቱ አለ አሁንም። የአንሲ ፍሊክ ግን በሌላ መንገድ ነው አይደለም። ኢንተርቴንመንቱ አሁን የባርሴሎና እንደ እኔ አሁን ኮንትሮል የሚያደርገው ባርሴሎና ለባርሴሎና ለማይደግፈው ወይም ደግሞ አሰልቺ ሊመስል ይችላል አብዝቶ ኳስ ስለሚቆጣጠር ቶሎ ቶሎ ከሳጥን ሳጥን የምታደርገው የምታ ማጥቃት እንቅስቃሴ ስለሌለ ለተመልካች ኤክሳይትመንት ላይፈጥር ይችላል። ግን ታክቲካሊ ግን ለባርሴሎና ስኬት በጣም ቁልፍ ነው እኔ ባለፈው ዓመት በኢንተር የተሸነፈው ባርሳ ራፊንያ ጎል ካስቆጠረ በኋላ እኔ የባርሳ አሰልጣኝ ብዛሳ ዣቪ ቢሆን ኖሮ ባርሳ ፍጻሜ ይገባል ብዬ ነው ማሰቡ። ኮንትሮል ያረጋል ግ በደንብ ያን እንዲ ያቁዋል ና የመራ ሶስት ለሁለት ማድረግ ሶስተኛው ጎል ሲቆጠር የባርሲሆን የመጨረሻ ተከላካዮች ያሉበትን ቦታ ኤሪያ ካየኸው ምን አይነት ስዊሳይድ ነው ነው የምትል ሶስተኛው ጎል አስቆጥሯል። ሶስት ደቂቃ ነው የቀረው ባህይ ላይ ነው የሚከላከሉት። የዛን ጊዜ ጥቂት ወደ ኋላ ፍክፎ ሁለት ና ሶስት ደቂቃ መከላከል ቢያደርጉ ኖሮ የባርሴሎናን ታሪክ የሚቀይሩ ሶስት ደቂቃዎች ሊሆኑ ይችሉ ነበር። ሆንበትክል ጭምር ኮ ኢንዲቪጁዋሊ ቤስት ነበሩ እና ይበልጥ በባሎን ዶሩም ኮንሲደር እንዳይደረጉ ያደረጋቸው የአንሲ ፍሊክ ታክቲክ ይመስለኛል። ና ይህ ስትመለከት ዘንድሮ እንዴት ነው የሚወጡት የሚለው በጣም አጠያቂ ላይ ፔድሪ ተጎርቷል። አሁን የኮንትሮሉ ፔድሪ ያለም አስቸጋሪ ነበረ አሁን ደግሞ ፔድሪም ጭራሽ በጉዳት አይኖር እና ቀጣይ ጊዜያት ለሀንሲፍሊክ በጣም በጣም ከባድ ይመስሉኛል። ያ ፍራንኪ ዲዮንግ ፔድሪና ጋቪን የሚፈልግ ሚድፊልድ ነው። ያ ሚድፊልድ የበለጠ ኳሱን ኮንትሮል አድርጎ ለመጫወት ፕሬሲንግ አንድ ነገር ነው። በመከላከሉ ረገድ የበለጠ ደግሞ ኮንትሮል ማድረግ ቢችል፣ ቲሙ እየተሻለ ሊሆን ይችላል። ዞሮ ዞሮ እንግዲህ አቡድኑ ትላንትና ሶስት ለሶስት ተለያይቷል። አሰልጣኝ ሀንሲፍሊክ አሁንም የምንቀይረው ነገር የለም አንድ ለባዶ እየመራን አንከላከልም የበለጠ ወደ ማጥቃት እንቅስቃሴ ነው ምንገባው፣ የሚል አስተያየትን ሰጥተዋል። እንግዲህ አሁን አጣብቂኝ ውስጥ ነው ያለው። ተከታታይ ፈታኝ ጨዋታዎች አሉ። ጉዳት ቲሙን እየፈተነ ነው ያለው። እንደ ላሚን ያማል ዓይነት ተጫዋቾች ምርጥ ሲሆኑ ቡድኑን ውጤታማ ያደርጋሉ። ካልሆኑ ግን አስቸጋሪ ነው። ጉዳት ደግሞ የበለጠ ይህንን ተጫዋች እየፈተነው ነው ያለው። ለሁለተኛ ጊዜ ነው ጉዳት ያስተናገደው። ከሜዳው ውጭ ያለው ሚሆት ሌላው ለክለቡ ፈታኝ ነገር ይመስለኛል አለ የስፔን ቡድኖች በዚህ ዓመት በጣም አደጋ ውስጥ እያዩ ትላንት ኒውካስል ቢልባውን ያሸነፈበት መንገድ ማሸነፉ አላስገረመኝም። ኒውካስል ቢልባውን ግን ቢያንስ የስፔን ቡድኖች ይበልጥ ለእንግሊዝ ቡድኖች አስቸጋሪ የሚሆኑት ስፒዳቸውን ትራንዚሽን የማጥቃቱ ትራንዚሽን ዋን ቱ ዋን ዱዌሎችን የሚያስቀሩ ጥራት ያላቸው ፖሴሽኖችን ታያለ በስፔን ቡድኖች ቢልባኦ ከአስራ ሶስት አመት በፊት አስታውሳለህ፣ ሰራ አሌክስ እያሉ ማርሴሎ ቢልሳ ኦልትራፎርድ ሄደው ከሀያ አምስት ነው ከሰላሳ በላይ ሙከራ ኖ ኦስካር ዲ ማርኮስ እና ኢከር ሙኒያን ቡድን ማለት ነው እና ሰራ ሰራ አሌክስ በታሪካቸው ኦልትራፎርድ ላይ የዛን ያለ ጉል ሙከራ ያደርግባቸው የለም ሪታይር እስከሚያደርጉ ድረስ ቢልባውን ያህል በኦልትራፎርድ ድል የፈጠረ ቡድን የለም እና ኳሊቲያቸው ከፍ ያለ ነበር። ምን ጥያቄ የለውም። እና ትናንት ሴንት ጄምስ ፓርክ ሄደው ቢልባውን ያየሁት ቢልባው የስፔን ቡድን መሆኑም ጭምር እንድጠራጠር የሚያደርግ ነው እና ዳንበርን ጭምር ድንቅ ከ2014 የሮቢን ቫን ፐርሲ ጎል በኋላ አስደናቂ የጭንቅላት ጎል ነው ያየሁት እና በጣም ለኒውካስል ጥሩ ቀን ነበር እና የስፔን ቡድኖች ግን ማርክ አደጋ ውስጥ። በእርግጥ አትሌቲኮ ማድሪድ ዩኒየን ሳንዥኖዋን አሸንፏል፣ ግን ደካማ ቡድን የቤልጅየሙ ሻምፒዮን ያን ያህል ጠንካራ አይደለም። ቢሆንም አሳማኝ አልነበረም። አትሌቲ በአርሰናል ጭምር አራት ለባዶ ተሸንፏል። ሪያል ማድሪድ ያው እንዳየሆነ በሳምንቱ አጋማሽ አሎንሶ ቡድን ጥያቄዎች ነው የሚነሱበት እና ዘንድሮ ቻምፒየንስ ሊግ ስፔስ ፔን ብሮች ብዙ እርቀት እንደማይጓዙ በደንብ በደንብ ማም ማረጋገጥ የሚቻል ይመስለኛል የሚነሱበት እድል ያለ አይመስለኝም ከጀርመን ባየር ሚኒክ ከዛ ውጭ እንግሊዝ ክለቦች ይመስላሉ ጠንካራ ና የባርሴሎና ብቻ ሳይሆን የስፔን የስፔን ክለቦች በጣም አጠራጣሪ አጠያቂ ነው ማርክ አቋማቸው ና በዛ ላይ አለም ዋንጫ አመት የአለም ዋንጫ አመት ላይ በተለይ ክለቦቻቸው በጣም ስትሮንግ የሚኖሮች ወደ አለም ዋንጫ ሲሄዱ ስኬታማ የሆነ እድላቸው ሰፊ ይመስላል ለስፔን በዚህ ረገድ በጣም በጣም ችግር ውስጥ ያለችው ይመስለኛል። ቼልሲ ና ወጥነት ያንን መመልከት ያለብን ይመስለኛል። ትላንትናም ከሜዳ ውጪ ከቃራባግ ጋር ባደረገው ጨዋታ ሁለት ለሁለት መሆናቸው ውጤት ተለያይተዋል። ቶተናምን በሳምንቱ መጨረሻ ያሸነፈው ቼልሲ፣ በቅርብ ጊዜ ደግሞ ሊቨርፑልን ያሸነፈው ቼልሲ፣ በኋላ በሰንደርላንድ የተሸነፈው ቼልሲ ያለ ወጥ የሆነ አቋም ነው። በጣም ተቸግረዋል። ትላንት ወደ አዘርባጃን ሄዱት እና ብዙዎች በቀላሉ ያሸንፋሉ ሆን የጠበቁት ቃራባግ ግን ምክንያቱም ካራባግ ብዙ ለፈታኝ አይደለም ለቼልሲ ተብሎ የተጠበቀው። ከዛ ውጭ ከእንግሊዝ ክለቦች ጋር ነጥብ የማሳካት ታሪክ የለውም፣ አንድም ነጥብ አግኝቶ አያውቅም። እና ቼልሲ ጨዋታ አሸንፎ ወደ ላይ ጠጋ ይላል ተብሎ የተገመተው ቢያንስ በደረጃ ሰንጠረዡ እና ያየነው፣ ግን ተቃራኒ ነው ትናንት ማርክ ይበልጥ ቼልሲ አሁንም ኮንሲስተንሲ ወጥ የሆነ አቋም ማሳየት የሚቸገር ቡድን፣ ስታንፎርድ ብሪጅ ላይ ሊቨርፑልን በዛ አስደናቂ ብቃት ያሸነፈው ቼልሲ እዛው ነው የሜዳ ላይ ደግሞ በሰንደርላንድ ሲሸነፍት ማለት እየመራ ስፐርሰን በሰሜን ለንደን ሄዶ ያሸነፈው ቼልሲ በድንቅ ብቃት ከእዛ ከቃራባግ ጋር ደግሞ አቻ ሲወጣ ታያለ። አሁን በቀጣይ ሳምንቱ መጨረሻ ከወልቭስ ጋር ነው የሚጫወተው እና የትኛውን ቼልሲ እንደምንመለከት እርግጠኛ ሆኖ በመናገሪያቸው አሰልጣኝ ያሰናበተ ቡድን ደግሞ ሁሌም የሰንደርላንዱን ቼልሲ ነው የምናየው ወይስ ሊቨርፑል ያሸነፈው ቼልሲ እና የትኛውን ቼልሲ እንደምታይ እርግጠኛውን መናገር ያቻል በእርግጣም ቡድኑ ወጣት ቡድን ነው። ትናንት የቡድኑ አማካይ እድሜ ሀያ ሶስት ነበር እና በአውሮፓ በተለይ በሀቡ ጨዋታ በእድሜ በጣም ትንሹ ቡድን የሁለት ሺህ ስምንቱ የአርሰን ቬንገር አርሰናል በሁለት ዘጠኝ ከሀያ ሶስት አንበታሽ ነበር። ከዛ በኋላ በጣም ወጣቱ ቡድን ነው እና ከልምድ ጋር የሚያያዙት አሉ። ቡድኑ ልምድ ማነስ ይታይበታል። አሁን ትላንት የሆላንዱ ተከላካይ ዮሬል ሀቶ ሁለቱም ጎል ሲቆጠሩ የዚህ ተጫዋች ስተቶች የጎሉ ናቸው። እንደውም እኔ ሁለት የአርባ አምስት ሲመለሱ ማሬስካ ይመለሳሉ ያልጠበቅኩም የወሬ ላቶ ግን የልጁም ወራ ለመጠበቅ ያሰበ ይመስለኛል። ወደ ሰባት ለውጦች አድርጓል። ሀቶን አለካው እረፍት ሰዓት ላይ እና ኢንዲቪጁዋሊ በጣም ሚሳሳት ቡድን እና ልምድ አልባ ቡድን ነው። ከዛ ውጪ ደግሞ አንዳንድ ቁልፍ ቦታዎች ላይ ያወጣውን ገንዘብ ያህል ኳሊቲ አታይም። ለምሳሌ አሁን መከላከሉ ላይ መቼም፣ አሁን ስለ አርሰናል ዲፌንስ እያወራ ነው የሊቨርፑል መከላከላው ከካንፊል የማድሪድ ድል በኋላ ድጋሚ እንደገና ተነስቷል የተባለ ነው። ሲቲም በተመሳሳይ ና ሊቨርፑል በሀቶ በአዳራቢዮ በኮልዌል በእነዚህ ተጫዋቾች ምን ያህል ስኬታማ ይሆናል ነው ትልቁ ጥያቄ። ክለቡን በታሪኩ ያለው ስኬት የሚያሳየው በሶሊድ መከላከል ላይ የተገነባ ስኬት ነው። የቻምፒየንስ ሊግ ሁለቱም ዋንጫዎች የመጡት በጣም አስደናቂ የመከላከል ኳሊቲ ነው። በተለይ ሁለት ሺህ አስራ ሁለቱ የሮቤርቶ ዲማቲዮ ቼልሲ ኦልሞስት ለማጥቃት ምንም ሀሳብ የሌለው እና በመከላከሉ ግን እንዴት አድርጎ ባባርሳ እና ባየርንን አሸንፎ ዋንጫ እንዳነሳ አይተናል። ፍጻሜና ሰሚ ፋይናል ላይ ና በሎ ብሎክ ኢቨን የሁለት ሺ ዘጠኝ ሻምፒየንስ ሊግ ፋይናል ከዩናይትድ ጋር የደረሰው ቼልሲ በጆን ቴሪ የሚመራ ነው። ነጋሪ ካይል የነበሩበት በጣም ስትሮንግ የነበረ ቡድን ነው እና አሁን ግን ተመልከት፣ ወደኋላ ሄደ። እኔ እስከ ዘጠናዎቹ ማጋማሽ ድረስ ሄጃ አይቻለሁ። እና ቼልሲ በዚህ ደረጃ ለተጋጣሚ ምን ፈታኝ አለ? ለተጋጣሚ ማጥቃት በቀላሉ እጅ የሚሰጥ ቼልሲ ከ ሀያ አምስት ዓመት ወዲህ ኳስ ማየት ከጀመርኩ ይህኛው ይመስለኛል በጣም ስስ ፍራንክ ለበፍ እና ማርሴል ዴሳይ ከዚያ በጣም በፊት ና ዴኒዝ ዋይስ የሚሰጡት ከቨር በጣም አስደናቂ ነበር። ና አሁን ግን ሁለት ቢሊየን አካባቢ ነው ይወጡታል። በዙር መስኮቶች በሶስት በአራት የዙር መስኮት አንድ ነጥብ አራት ቢሊዮን የቃራባግ ስኳድ ሚሊዮን ይህ ሁሉ ገንዘብ ወጥቶ ግን ወርልድ ክላስ ተከላከ እንዴት አላስፈረም ቼልሲ የሚል ጥያቄ። ግብ ጠባቂ እኮ ሳንቼዝ ላይ ጥያቄ አለ። አንድ ሳንቼዝም ራሱ የቼልሲን ባህሪ የሚገልጽ ይመስለኛል። አንዳንድ ጊዜ የአለማችን ድምቁ በረኛ ይሆንብሃል ቦን አጋጣሚ። ከዛ ደግሞ ስትመለከተው የትኩረት ደረጃ ወርዶ ልክ የአርሰናሉ አልሙኒያን የሚያስታውስ አይነት ስህተቶችን ሲሰራ ትመለከታለ። እና በዚህ ሁሉ ኢንቨስትመንት በእርግጥ ኦፍሎድ ያደረጋቸውን በርካታ ተጫዋቾች አሉ ቼልሲ ግን ትክክለኛ ቦታ ላይ አንዳንድ አድሬስ ማድረግ ያለበት ቦታ ላይ ግን በተለይ ለቡድን ግንባታ ክሪቲካል የሆኑ ቦታዎች ግብ ጠባቂና ተከላካይ ፋውንዴሽን ነው። ለአንድ ቡድን ትልቁ መሰረት እዛ ላይ በደንብ በደንብ እንደሊቸገሩ እንደሚችሉ ባለፈውም ትዚህ ከሆነ እዚህ መግቢያችን ሲዞኑ ልጀምር ሲል አንስተናል። ምናልባት ቼልሲ ረጅም ርቀት ላይሄድ የሚችለው የግብ ጠባቂን አንስተን ነበረ ግን የክለቦች አለም ዋንጫ ላይ ያሳየው ብቃት ማሬስካን ሌላ ግብ ጠባቂ እንዳያዘዋውር ምናልባት አዘናግቶት ሊሆን ይችላል። መልሶ ያንን ችግር እያየን እና መከላከሉም አመቱ ሙሉ በዚህ በዛ ላይ ደግሞ ጉዳት አስተናግደዋል። ኮልዊል ጉዳት አስተናግደዋል። ተከላካይ መስመሩ በሙሉ በጉዳት አስተዋል። አዎ፣ እና ትላንት ያየሁትን ያንን ቼልሲ ነው። ኮንሲስተንት አይደለም፣ ግን ደግሞ አሪፍ አሪፍ ተጫዋቾች አሉ። ስቴቫ ለእኔ አሁን ዮሬል ሀቶና ስቴቫው ሁሉ ድሜያቸው ሁላንዳ የተከላካይ ያየው አስራ ስምንት ና ኢስቴቫው በዚህ እድሜው ሪላያብል ይመስላል። ሁለቱ ሚግራገር ተጫዋቾች ኢስቴቫው የምትተማመንበት ይመስላል። ሀቶ ደግሞ ገና ብዙ ጊዜ የሚፈጅ ይመስለኛል። በእርግጥ ሀቶ ለኩኩሪያ ተተኪ የመጣ ነው። ትላንት በችግር ነው ሴንተር ባክ ሆኖ የተጫወተው ና ቼልሲ ይሄ የወጥነት ችግር ይሄ የወጥነት ችግር ቢያንስ አንድ ቆንጆ ፐርፎርማንስ አራት አምስት ጨዋታዎች በተከታታይ ማሳየት ካልቻለ በሊጉ ላይም በሻምፒዮንስ ሊግም ይቸገራል። አሁን ሰባት ነጥብ እንዳለው እንደ ባርሳ ቼልሲም እንደዚሁ አጣብቂኝ ውስጥ ነው። በተለይ ቀጣዩ ጨዋታ ከባርሳ ጋር የሚያደርጉት ጨዋታ አልሞስት ሁሉና ጉዳይ ይመስለኛልና ለማሬስካ በጣም ፈታኝ ነው። አሁን ግን እንዳልከው ወልቭስ ፕሪሚየር ሊግ ላይ ወልቭስ ነው የሚገጥማቸው ስታምፎርድ ብሪጅ ላይና አሰልጣኝ አልሾመም ቴናግ ሊሆን ይችላል የተባለ ነው እስካሁን ከዚህ ቀደም የነበሩት ኦኔል አልፈልግም ብሏል ጋሪ ኦኔል። ስለዚህ አስቸጋሪ ነው አሁን ቼልሲዎች የሚገጥሙት ወልቭስ ነው ግን አሰልጣኝ ማን እንደሆነ አልታወቀምና እንዴት እንደሚዘጋጁ ጭምር በመጠኑ ኮንፊውዥን ፈጥሮባቸዋል የሚል አይቻለሁ። ማርክ እና ግምታቸው ለቼልሲው ጨዋታ የቡድኑ አንድር ቱዌንቲ አሰልጣኞች ይኛውን ወልቭስን ይረከባሉ ለጊዜው ብለው የሚያስቡት እና አሁን ለዛ ጨዋታ የተዘጋጁ ያሉት የወልቭስ አንድር ቱዌንቲ ጨዋታዎች ቪዲዮችን እያዩ ምክንያቱም በዛ ሴትፕ አሰልጣኞቹ በወጣት ቡድን ያለው ሴትፕ ይዘው ሊመጡ ይችላሉ እና በግምት ያለው ግምት የክለቡ ሪዘርቭ ቲም አሰልጣኞች ስለሆነ የሚመጡት የእነዛን ቡድኖች ቪዲዮ እያዩ ነው። ለመዘጋጀት የሞከሩ ያሉትና ዞሮ ዞሮ በጣም ወሳኝ ለመልሶ ማጥቃት እንቅስቃሴ መዘጋጀት ሲኖር ተጋጣሚ ሊያደርግ የሚችለው ያንን ነው። እንግዲህ ውልቭስ በሪቤሪጃ ሰንተሮች መጨረሻ ላይ ነው የሚገኘው። ኒኳስል፣ ማንቸስተር ሲቲ ከቦሩሲያ ዶርትሙንድ አራት ለአንድ መጨረሻ ላይ ሪያን ቸርኪ ያስቆጠረው ጎል በስድስት ጎሎች ላይ ተሳታፊ ሆኗል፣ በዚህ ውድድር ዘመን። ከዛ ውጪ አርሊንግ ብራውታላንድ አላንድ አስራ ስምንተኛ ጎሉ ነው ትላንት ማስቆጠር የቻለው በፕሪሚየር ሊጉ አስራ ሶስት ጎሎች አሉት። በቻምፒየንስ ሊግ አምስት ጎሎች አሉት። ይሄ እጅግ በጣም አስገራሚ ጉዞ እያደረገ ነው የሚገኘው። የእሱ ጥገኛ ነው አይደለም፣ ግን ያጋባል። ከዛ ውጪ ወደ ቀደመ ብቃቱ ይሄ ወደሚታወቅበት ጎል አስቆጣሪነት የተመለሰው ደግሞ ፊልፎ ፊል ፎደን ትኩረትን ይስባል። ማንቸስተር ሲቲ ተመልሷል። ያ ማርክ የሊቨርፑል እና ማድሪድን ጨዋታ አየን። ሊቨርፑል አስቶን ቪላ ላየን አሁን ደግሞ ማድሪድ ላይ ተሻሽሏል። ሲቲ ደግሞ ባለፈው ተከታታይ ጨዋታዎች የመጀመሪያዎቹ ሁለት ጨዋታዎች ተሸንፏል። መጀመሪያ አካባቢና ጥርጣሬዎች ነበሩ። አሁን ግን ቡድኑ በደንብ ወደዛ ወደ ቀድሞ ዶሚናንስ ሙሉ ለሙሉ እየመጣ ነው ማለት ባይቻልም፣ ግን በጣም በጣም ኤፊሽየንት ቡድን እየሆነ ነው፣ የሚያገኛቸውን ድሎች በሙሉ ወደ ጎልነት የሚቀይር ከዚህ ቀደም የምናውቀው አይነት በጣም አብዝቶ በትዕግስት የሚጫወተውን ሲቲ አር ነው እያየን ያለ ነው አብዛኛው ቨርቲካል ፓስ ጫን በቀደም ያስቆጠሯቸው ወርስ ቦርን መዝለ ኒኮ ዊሊያም ማን ነው ኒኮ ጎንዛሌዝ ከዛ በኋላ ሪያን ቸርኪ ሀላንድ ፎደን ቀበፍ በሶስት ንክኪ በጣም በሚገርም ትራንዚሽን ሃላንድ የጎሉን እንዴት ከጎሉ ፊት ያለውን ስፔስ ያገኝ እንደነበር እያየን ነውና ወደፊት ሲሄድ በጣም የሚያስፈራው አይነት ቼልሲ ባኑ ሲቲ እያየን ነው። ቸርኪ ጋርዲዮላ መጀመሪያ አካባቢ በተለይ የእንግሊዝን ፕሪሚየር ሊግ ስፒድ ገና አለመደም እና አንዳንድ ጨዋታዎች ላይ የተሸነፈበት ጨዋታዎች ላይ በተለይ ከሊጉ ፔስ ጋር ሲቸገር አይቻለሁ። አሁን ግን በጣም ሻርፕ እየሆነ የመጣ ይመስለኛል። ራያን ቸርኪ በጣም ጥሩ ነበር ባለፉት ሁለት ጨዋታዎች ያየሁትና ትናንትና፣ ያለም ጥርጥር የእሁዱን ጨዋታ የኢቲሃድ የሲቲን የሊቨርፑልን ጨዋታ በቃ በጉጉት እንድንጠብቅ የሚያደርግ የሁለት የሁለቱም ፐርፎርማንስና በደንብ አድርገው ለዚህ ጨዋታ እንደተዘጋጁ የሚያሳይ ግዜ ነው ያላሳልፉትና ያርሰናል ደጋፊዎችም ሌሎችም ጭምርሽን ጨዋታ በጣም በጉጉት የሚጠብቁት ይመስለኛል። ለሲቲ በሀላንድ ላይ ጥገኛ ነው። ባግም አርክ ሀላንድ ራሱ ኮ ሲቲ ተጫዋች ነው። አንድ ተጫዋች አንተ ለምሳሌ ኪስ ላይ ገንዘብ አንተ ያለ ካሌል ካልሆነ ከሌለ የለም ዘፈን ያላል እና እና አንዴ ኪስ ጥገኛ ነ ማን ጥገኛል ቱ ራስ እና ማንስተር ሲቲ ሀላንድ የማንስተር ሲቲ አጥቂ ነው። ስለዚህ አሁን ቲሙ እየተጫወተ ያለው በጠንካራ ጎኑ ነው የሃላንድን ኳሊቲ በደምብ ማክሲማይዝ አድርጎ የተጫወተው። እኔ አባባል ግን ሃላንድ ከሌለ ምን ይሆናል? አሁን በአርሰናል ኦፍኮርስ ገብቶኛል ገብቶኛል። አርሰናል አሁን ማንኛውም ተጫዋች ባይኖር በጨዋታ ቀን በጨዋታ ቀን እያሳያለው ፐርፎርማንስ ቤስት ነው፣ ምንም ጥያቄ የለውም። ግን አሁን ጥያቄው ሃላንድ ከሌለ ነው ሆነ ያለ ሃይላንድ ጥገኛ ላይ ሳይሆን ሃይላንድ ከሌለ እንዴት ነው የሚያደርገው፣ ነው ፔፕ ጓርዲዮላ እዛ ላይ እንግዲህ። ቡድኑ ጎል እያስቆጠሩ የመጡ ተጫዋቾች አሉ። አሁን ቡድኑ እንደ አጠቃላይ እየተሻሻለ ሲመጣ ሙዱ እየተስተካከለ ሲመጣ ፎደን ወጣ። ከደስቱ ውስጥ ነው የወጣው እኮ ማርክ ፎደን እኮ ረስተነዋል። እንደ ግሪሊሽ ባለፈው ዓመትና ሁለቱም አሁን ዘንድሮ ግሪሊሽ ኤቨርተን ሄደው ፎደን ደግሞ አሁን ድጋሚ ድጋሚና እንዳውም ከወዲሁ ጥሩ ሳለን የተነሳው ዓለም ዋንጫ አመት ነው ለቶማስ ቱሂል ጥሩ አማራጭ ሊሆን ይችላል የተባለ ያለውና እየመጡ ቸርኪ ጎል እያስቆጠረ ነው። ያ ነው ፎደን ጎል አስቆጣሪ ሆኗል። የሃላንድ የሃላንድ ፕሬዘንስ ሌሎቹ መጠቀም እንደሚችሉ በደንብ እያየን በአብዛኛው ትኩረት ሃላንድ ላይ ስለሚደረግ ማለት ነውና፣ ከዚህ ቀደም ግን የነበሩ በርካታ ጎላ የሉም። እንኳን ጉንዶጋን ባመት ስንት ጎል ከአስር ጎል ላይ እኮ ያገባል ደብሮ ከጎልና አሲስት ከ15 በላይ ያሉት ሪያድ ማሪዝ ሪያድ ማሪዝ ጎል ያስቆጥር በፊት፣ የነበረው የበርናርዶም ጎል ያስቆጥር ነበር። አሁን ይበልጥ የጥልቅ የአማካይ ክፍል ብዙ ወደ ወደፊት ወደፊት ብዙ አይሄድም እና እነዛ ነገሮች ከግምት ካስገባ እንደ ከዚህ ቀደሙ ብዙ የጎል አማራጭ የለም። አሁን በሲቲ ግን አሁን ትናንት ያየ ነው ግን በተለይ ሃላንድ መረዳት የሚችሉ ሃላንድ ማገዝ የሚችሉ ጫዋቾች እንዳሉ በደንብ አይተናል ና እንግዲህ በሊቨርፑል ና ማንቸስተር ሲቲ ዓለም ጥርጥር ዘንድሮ በሊጉም በፕሪሚየር ሊጉም በቻምፒየንስ ሊጉም ምናልባት ገፋ አድርገው ጥሩ ጊዜ ሊያሳልፉ እንደሚችሉ ፍንጭ እያየን ነው። እንግዲህ ያው ኮንሲስተንት ይሆናሉ ወይ ነው ጥያቄ። ለውጡ መሻሻሉ ትክክለኛ ነው ወይስ በመሀል እንደ ቼልሲ የኢንኮንሲስተንት ችግር ይኖራል እንግዲህ ጊዜ የሚፈታው ይመስልኛል። እንግዲህ ትላንትና ከተከናወኑ ጨዋታዎች እነኚህ የበለጠ ትኩረትን የሚስቡ ናቸው። ፉትቦል ክለብ ባርሴሎና፣ ማንቸስተር ሲቲ እና እንደዚሁም ደግሞ ቼልሲ የካታላኑ ክለብ የሃይላይን ጉዳይ ጥያቄ የሚነሳበት ነው። የማንቸስተር ሲቲ እና የአርሊንግ ብራውት ሃላንድ የአንድ ቡድን ጥገኛ ነው አይደለም፣ ጥያቄ የሚያስነሳ ነው። የቼልሲ ደግሞ ወጥነት ሌላ ጥያቄ የሚያስነሳ ነው። እንዳንተስ በዚህ ጉዳይ ዙሪያ ምን አስተያየት አላችሁ? ሀሳብ አስተያየት አድርሱን፣ ሰብስክራይብ አድርጉ፣ የበለጠ ቤተሰባዊ ትስስር አጠናክሩ። ስላዳመጣችሁን ከልብ እናመሰግናለን።